ጤና ይስጥልኝ ተመልካቾቻችን እንደምናላችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ተመስገን አሰፋ ነኝ፣ አብራችሁን ቆዩ። ትውልዱ ችግሮችን ለመፍታት ውይይትና ሰላማዊ አማራጮችን ሊከተል እንደሚገባ የሃይማኖት አባቶች አሳሰቡም። ከደሴ ከተማ የሃይማኖት አባቶች ጋር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ውይይት ተካሂዷል። ደጀን አምባቸው ተጨማሪ ዘገባ አለው። በደሴ ከተማ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ምክክር ተካሂደዋል። ለሀገርና ሕዝብ ሁለንተናዊ ሰላምና ልማት የሀገር ሽማግሌዎችና የሃይማኖት አባቶች የማይተካ ሚና እንዳላቸውም በውይይቱ ተነስቷል። ሰላም ለሰው ልጆች ብቻም ሳይሆን ሕይወት ላላቸው ፍጥረታት በሙሉ አስፈላጊ በመሆኑ ሁሉም የሰው ልጅ ለሰላሙ ቅድሚያ እንዲሰጥም የሃይማኖት አባቶች ጠይቀዋል። ሰላም ካለ ነው የሰው ልጅ ሰርቶም መብላት የሚችለው ማለት ነው። ረሃብን ድህንነትን፣ ምን ሰላም ካለ በመስራት ሊዋጋው ይችላል። ሰላም ከሌለ ግን እንኳን አቅሙ ደካማ የሆነ በኢኮኖሚ ደካማ የሆነ ሰው ና ያለው ሰው ራሱ ያለውን መብላት አይችልም። ባለፈውም ብዙ ወንድሞች፣ ብዙ አባቶች፣ ብዙ እናቶች ሕይወታቸው አልፏል ከሰላም በማጣት ማለት ነው። መሆን ያለበት ማለት ፍሬ የሚገኘው ምንድን ነው? በፍቅር ነው እንጂ በጠብ ሰው በመግደል በማደናቀፍ ሰውን በማስቸገር አይደለም። መላው ተፈጥሮን ምድርን በሙሉ ነው የሰላም እጦት የሚነካው። ስለዚህ እነዚህ ሁሉ ሰላማቸው ተጠብቆ እንዲኖር ሰው ነው ኃላፊነት ያለው። ስለዚህ ይሄ ኃላፊነት ከፈጣሪም የተሰጠው ኃላፊነት ስለሆነ ሰላም ላይ መስራት ይሄ አንዳንድ ጊዜ የሀሳብ ልዩነቶች ኖርማሊ ተፈጥሯዊም ናቸው። ሁሉ ሰው አንድ አይነት ሀሳብ ማሰብ አይችልም። ከሃይማኖቱ አስተምህሮና ትእዛዛት ውጭ በሆነ መንገድ ውድ የሆነው የሰው ልጅ ሕይወት እየተቀጠፈ ንብረት እየወደመና ጉዳት እየደረሰ መሆኑን የሚናገሩት የሃይማኖት አባቶች፣ ችግሮችን በውይይትና በምክክር መፍታት እንዲቻልም ጠይቀዋል። ሰላም ማሳጣት ለሰው ልጅ ጥቅም የለውም። መጨረሻም የመጨረሻውን አገር የሚያበላሽበት ነው የሚሆነው ማለት ነው። ስለዚህ አንድ ሰው አንድ ሌላን ሰው ሰላም በመንሳት ሰላም በማሳጣት የሚደርስበት ወንጀል ትልቅ ወንጀል ነው። ህይወት ማጥፋት በእግዚአብሔር ዘንድ ትልቅ ትልቅ ንስሐ ነው። እኛ የምንፈልገው አገራችን ኢትዮጵያ ሰላም ሆና በፍቅር መተዳደርና መኖር ነው የምንፈልገው። አብረን ስንሆን ስንመካከር እየፈተናቸው የምንሄዳቸውም ነገሮች ይኖራሉ። ስለዚህ ዋናው ነገር መነጋገር፣ መግባባት፣ መስማማት፣ ማውራት መቻል፣ መወያየት መቻል ትልቅ ባህል ልናደርገው የሚገባ ነገር ነው ብዬ አስባለሁ። የሰላምጦትን ከሚያመጡ ምክንያቶች ውስጥ የተዛባ አስተሳሰብ አንዱ መሆኑን የገለጹት የደስ ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ አቶ ሰይድ ካሳው ይህንን በማረም የሃይማኖት አባቶችና የሀገር ሽማግሌዎች የማይተካ ሚና ብለዋል። የተዛነፉ አስተሳሰቦች በሁሉም አደረጃጀቶች አሉ። ለምሳሌ በድር ውስጥ አሉ፣ በሃይማኖት ፎረሞቹ ውስጥ አሉ፣ በመንግስት ሰራተኛውም ውስጥ አሉ፣ በአመራሩም ውስጥ አሉ። ለምሳሌ እነዚህ የመንግስት አደረጃጀቶች በተጠያቂነት የተዛነፈ አስተሳሰቦችን በስልጠናም በግምገማም በተጠያቂነትም ልታርም ትችላል። ህብረተሰብ ውስጥ ያሉትም ደግሞ ለይተው እነዚህ አባቶች ድርሻቸው ከፍተኛ ስለሆነ እድር ውስጥ ያለን ለምሳሌ ማህበረሰብ አደረጃጀት ነው። እድር ውስጥ ያለውን የተበላሸ አስተሳሰብ ወይም የተዛነፈ አስተሳሰብ የእድር መሪዎች፣ የእድር አመራሮች ተገቢውን ልየት አድርገው መምከር ያስፈልጋል። የሃይማኖት አባቶችና የሀገር ሽማግሌዎች ባለፈው አመት በከተማ አስተዳደሩ በሰላም ጉዳይ የሰሩት ስራ የሚደነቅ መሆኑን ያነሱት አቶ ሰይድ ሁሌም ይህንን መልካም ተግባር አጠናክሮ እንዲቀጥሉ ጠይቀዋል። በክልሉ ያሉ የመስህብ ሀብቶችን ማልማትና ማስተዋወቅ ላይ በትኩረት እየተሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀም። ቢሮው የዓለም የቱሪዝም ቀንን በክልል ደረጃ በተለያዩ ዝግጅቶች በደሴ ከተማ አክብሯል። አንተነህ ጸጋዬ ተጨማሪ ዘገባ አዘጋጅቷል። አማራ ክልል በርካታ የተፈጥሮና ሰው ሰራሽ የሚዳሰሱና የማይዳሰሱ የቱሪዝም ሀብቶች መገኛ ነው። ዘርፉ የሚያበረክተውን ኢኮኖሚያዊ እድገት፣ ማህበራዊ መስተጋብርና የገጽታ ግንባታን ለማሳደግ በትኩረት እየተሰራ ስለመሆኑ ተመላክቷል። የደሴ ከተማና የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ኃላፊዎች ትዕግስት አበበና አስያ ይሳ በአካባቢው ያለውን የቱሪዝም መስህብ ሀብቶች በመጠበቅ በማስተዋወቅና ከዘርፉ ጥቅም ለማግኘት ከአጋር አካላት ጋር በቅንጅት እየሰሩ መሆኑን ተናግረዋል። ሙዚቃዊ ሀብታችን ስንመለከተው አብሮ መኖር፣ መቻቻል፣ የሃይማኖት አንድነቱ እንግዲህ በርካታ ባህላዊ ሴቶች ጥንታዊ የሆኑ አብያተ ክርስቲያናትና መስጊዶች አሏት። እንግዲህ በርካታ ከተሰራባቸው ደግሞ የመስህብ ሀብት ሊሆኑ የሚችሉ ታሪካዊ ቅርሶች አሉባት ከተማ ናት። ከዚህም በተጨማሪ በተፈጥሯዊ አቀማመጧ ከተማችን ደግሞ እንግዲህ የጦሳና የአዘዋ ገደል መካከል ታቅፋ የምትገኝ ከተማ ናት። እነዚህ ለራሱ ለሌላ መስህብ ሀብት የሚሆኑ ተፈጥሯዊ ቅርሶቻችን ናቸው። ለጎብኚዎች ክፍት የማድረግ የማልማት እንደነዚህ አይነት ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ከዚህም በተጨማሪ በትልልቅ ሚዲያዎች አካባቢያችንን የማስታወቅ የሆቴል ቱሪዝም አገልግሎቱ ደግሞ እንዲያድግ እንዲጎለብት አብሮ ስራ እየተሰራ ያለበት ሁኔታ ነው ያለው። ይስማ ንጉስ ሙዚየም፣ የመቅደላ አምባ ሙዚየም የግሸን ደብረ ከርቢ፣ ጀማንውስ መስጅድ፣ የጌታ መስጅድ፣ አርባ ጫማ መስጅድ እነዚህን ለማልማት አሁን በርከት ያሉ ተግባራቶች እየተከናወኑ ያሉበት ሁኔታ ነው ያለው። የከፍተኛ ትምህርት ተቋማት በማህበረሰብ አገልግሎታቸው የአካባቢ ፀጋዎችን በመለየት የሚያጋጥሙ ችግሮችንም የመፍትሄ ሀሳቦችን በማመላከት ማህበረሰቡን ተጠቃሚ የሚያደርጉ ተግባራትን የማከናወን ኃላፊነት ተጥሎባቸዋል። የተለያዩ ዩኒቨርሲቲዎችም በቱሪዝም ዘርፉ ያሉ ችግሮችንና መፍትሄዎችን አመላክተዋል። ቱሪዝም ለሰላም የሚያበረክተው ብዙ ማስተዋጽኦ አለ። ከዛ መካከል ነው እንደ ኬዝ ስተዲ ለምሳሌ ሩዋንዳን የአይርላንድን ሁሉ እያነሳን ቱሪዝም እንዴት ሰላም መፍጠር እንደሚችል ለማሳየት ሞክረናል ማለት ነው። ከነዛ መውጫ መንገዶች መካከል አንደኛው እና የመጀመሪያው የሀገር ውስጥ ቱሪዝምን በጥሩ ሁኔታ መጠቀም መልካም ነው ብለን እናስባለን። ጥናቶችም የሚያሳዩት እሱ ነው ማለት ነው። ከሰብአዊ መብት አንጻርም አያይዘን ለማንሳት ሞክረናል። ሰው የማረፍ የመዝናናት መብት አለው። ይሄ ዓለም አቀፍ የሲቪል መብት ነው። ስለዚህ እነዚህም ሁሉ የቱሪዝም መብቶች እንደሆኑ ሪኮመንዴሽን ለመስጠት ሙከራ አድርገናል ማለት ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ በሩብ ዓመቱ ከ3 ነጥብ 5 ሚሊዮን በላይ ጎብኚዎች ክልሉን መጎብኘታቸውን ገልጸዋል። የክልሉ የቱሪዝም እንቅስቃሴ እየተነቃቃ መሆኑን የገለጹት ኃላፊው ዘርፉን ማልማትና ማስተዋወቅ ላይ እየተሰራ ነው ብለዋል። የቱሪዝም ሀብቶቻችን በተገቢ መንገድ በማበልጸግ የኢኮኖሚ ተጠቃሚነታችን ማረጋገጥ አለብን። ለዚህ ደግሞ እንደዚህ አይነት በዓላትን በመጠቀም ማህበረሰቡ ስለ ቱሪዝም በቂ ግንዛቤ እንዲኖረው በቂ መረዳት እንዲኖረው በቱሪዝም እንዲጠቀም ለማድረግ ነው እየተንቀሳቀስን ያለ ነው። ባለፈው ሩባ ዓመት ከ ሶስት ነጥብ አምስት ሚሊዮን በላይ ቱሪስቶች ክልላችን ጎብኝተዋል። ከዚህ ውስጥ ከ ሰላሳ አንድ ሺህ በላይ የሚሆኑት ደግሞ የሀገር ውጭ ቱሪስቶች ናቸው። ይህ ማለት የክልላችን የቱሪዝም እንቅስቃሴ አሁን ተስፋ ሰጭ ነው፣ እያገገመ ነው ወይም ወደ ቀደመ ክብሩ እየተመለሰ ነው ማለት እንችላለን። የክልሉ ባህል ቱሪዝምና ስፖርት ቢሮ የዓለም የቱሪዝም ቀንን በክልል ደረጃ በአውደ ጥናት፣ በባህላዊ የምግብና የመጠጥ አውደ ርዕይ እንዲሁም የወሎና አካባቢውን የመስህብ ቦታዎች በመጎብኘት በደሴ ከተማ አክብረዋል። የተማሪዎችን ምገባ ፕሮግራም ለማስቀጠል የድርሻቸውን እንደሚወጡ የደሴ ከተማ የሃይማኖት አባቶችና የንግዱ ማህበረሰብ ተወካዮች ተናገሩ። በፕሮግራሙ ሁሉም የህብረተሰብ ክፍልና ተቋማት እንዲሳተፉ ከተማ አስተዳደሩ ጥሪ አቅርቧል። ሰልሀድን ሰይድ በደሴ ከተማ አስተዳደር ትምህርት መምሪያ የተማሪዎች ምገባ የህዝብ ተሳትፎ ንቅናቄ መድረክ ተካሂዷል። አሚኮ ያነጋግራቸው የከተማዋ ባለሀብቶች ለተማሪዎች ምገባ ፕሮግራም የድርሻቸውን እንደሚወጡ ተናግረዋል። አካደሚካሊ እውቀት የተገነባ ትውልድ ከሌለ ነገ የተሻለ ሀገር የምናስበውን ሀገር ማገንባት እንችላለን ብዬ አላምንም እና ይሄ ነገር በዚህ ሰዓት እየታሰበና እየተሰራ መሆኑ አሊ የማይባል ነገር ነው። ነገ አገር ሊጠቅም ይችላል ተብሎ የሚታሰበውን ነገር ድጋፍ ማድረግ ለነገ የተሻለ ኢትዮጵያን ለመገንባት ትልቁ አስተዋጽኦ ማድረግ ስላለብን በበኩሌም የምችለውን ያክል ነገር ለማድረግ ፈቃደኛ ነኝ። ሁላችንም እንደምናውቀው ይሄ ፖለቲካ አይደለም፣ የህልውና ጉዳይ ነው፣ የሰብአዊነት ጉዳይ ነው። አንድ ድርጅት ለብቻው መኖሩ ይህንን ካላደረገ ድርጅት አያሰኘውም። በቀጣይ የመገባ ፕሮግራሙ እየተከታተል ጎን በጎን አብረን በሀሳብም በገንዘብ ለማገዝ ዝግጁ ነው። ታዳጊዎች ላይ ትኩረት አድርጎ መስራት አስፈላጊ ነው ያሉት በመድረኩ ላይ የተሳተፉት የሃይማኖት አባቶቹ፣ ምእመኑ አስፈላጊውን ድጋፍ እንዲያደርግ የበኩላቸውን ድርሻ እንደሚወጡም ገልጸዋል። ለበጎ አድራጊ የሚረዳውን አካል ሁሉ በማስተዋወቅ እንደዚህ ያሉ የተጀመሩ የምግብ የትምህርት ተማሪዎችን መገባ ማጠናከር ሁላችንም ተባብረን እንዳለብን ሁላችንም እናምንበታለን ማለት ነው። ሁላችንም እንደ ሃይማኖት ተቋም ተነጋግረንም ወደ ህዝቡ እያወርን ድጋፉ እንዲቀጥል እናደርጋለን ማለት ነው። በእኛ በኩል ከዛሬዋ ቀን ጀምሮ በሚማለን በምንገናኝበት በመስጊዳችን በሁሉም ቦታ በስራ ቦታችን ተነጋግረን የአቅሙን ሁሉም እንዲያደርግ ባለን መስጊድ ልክ የተቻለውን አስተዋጽኦ እንዲያደርግ ጥረት እናደርጋለን። ዛሬ ስራችን ይሆናል ማለት ነው። በ2018 ዓ ም በ32 ትምህርት ቤት 23 ሺህ ተማሪዎችን ምገባ መጀመሩን የገለጹት የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ፍቅር አበበ ለምገባ ፕሮግራሙ የሚያስፈልገውን ገንዘብ የማሰባሰብ ስራ እየተሰራ ነው ብለዋል። አሁን ለያዝነው ለመጀመሪያ ዙር የሚያስፈልገን ገንዘብ በትንሹ ወደ 117 ሚሊዮን ብር ያስፈልገናል። ይህንን ሀብት ውስጥ እንግዲህ ከኦልሞስት አምሳ ሚሊዮን ብር የሚሆነውን ከተማ አስተዳደሩ ነው የሚሸፍነው። ቀሪ ሀብቱን ነው ከባለድርሻ አካላት፣ ከህብረተሰቡ፣ ከግለሰብ፣ ከመንግስት ሰራተኛ ጭምር ለመሰብሰብ ነው ንቅናቄ እያደረግ ያለ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በከተማዋ ዝቅተኛ ነዋሪዎች ሆነው ሳይመገቡ ወደ ትምህርት ቤት የሚመጡ ተማሪዎችን ትኩረት ሰጥተን በመመገብ የነገ ሀገር ተረካቢ ህጻናትን በትምህርታቸው ውጤታማ ለማድረግ ሁሉም የህብረተሰብ ክፍል ካለው ላይ በማካፈል ኃላፊነቱን እንዲወጣ መልእክታቸውን አስተላልፈዋል። የትውልድ ግንባታ ስራ ነው፣ በነገራችን ላይ ትውልድን የማስቀጠል ሁኔታ ነው። የከተማችን ነዋሪ አንድ ሰው አንድ ተማሪ ቢያንስ ይዞ መመገብ አለበት። ጥሪ ማድረግ የምፈልገው ለባለ ሀብቶች እና ሌሎች ልዩ ልዩ ተቋማት በአጠቃላይ ለተቋማት መንግስታዊም፣ መንግስታዊ ያልሆኑ ድርጅቶችን በአጠቃላይ ጥሪ ማድረግ የምፈልገው ለተማሪዎች ምገባ እጃቸውን መዘርጋት አለባቸው። ዲጂታል መታወቂያ የአገልግሎት አሰጣጥ ለማሳለጥና ወንጀልን ለመከላከል ከፍተኛ ሚና እንዳለው የደሴ ከተማ ነዋሪዎች ገለጹም። በደሴ ከተማ የዲጂታል መታወቂያ ለመስጠት የንቅናቄ ምዝገባ በሁሉም ክፍለ ከተሞች እየተካሄደ ነው። ከድራሊ ተጨማሪ ዘገባ አለው። በደሴ ከተማ በሁሉም ክፍለ ከተሞች የፋይዳ ዲጂታል መታወቂያ ምዝገባ እየተከናወነ ይገኛል። የከተማዋ ነዋሪ የሆኑት አቶ ሀብታሙ ባየና ወይዘሮ ፀሐይ ሞላ የፋይዳ መታወቂያ ለመውሰድ ምዝገባ እያከናወኑ ነበር ያገኘ ናቸው። የተለያዩ የመንግስት ተቋማት አገልግሎት ለመስጠት ፋይዳ መታወቂያ እየጠየቁ በመሆናቸውና መታወቂያው በርካታ ዘመናዊ አገልግሎቶችን ለማግኘት ስለሚያስችል መመዝገባቸው ነው ነዋሪዎቹ ለአሚኮ የገለጹት። ፋይዳ ዘርፈ ብዙ ጥቅሞች አሉት። በብዛት በኢትዮጵያ ሀገራችን ማንነታችን የኢትዮጵያ ማንነታችን የምናረጋግጥበት ነገር ሲሆን በሁለተኛ ደረጃ ደግሞ አሻራ ስለምንሰጥ ካጭበርባሪዎችን የምንድንበት ሁኔታ ነው። ያለው መታወቂያ ለማውጣት በቀበሌው ይንከራተት ነበረ። እሱን አንደኛ አስቀርቶልናል፣ ግንዛቤ ተሰጥቶናል። ያው ፋይዳው ደግሞ የሚጠቅመው ያው ለባለቤቱ ለራሳችን ነው። አንደኛ ወንጀል ለመከላከል ይጠቅማል። ሁለት። ፋይዳ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ሲሆን የዲጂታል ኢትዮጵያ ኢኒሽቲቭ አንዱ ትኩረት ነው። የደሴ ከተማ ከንቲባ የሕዝብ ተሳትፎና ደረጃጀት አማካሪ አቶ ግርማሸቱ፣ ነዋሪዎች የዜግነት መታወቂያ ማግኘት መብታቸው በመሆኑና የተለያዩ አገልግሎቶችን ለማግኘት እንዲችሉ ፋይዳ መታወቂያ መያዝ ይጠበቅባቸዋል ብለዋል። በየቀኑ በክፍለ ከተማ ተከፋፍሎ በሁሉም ባንኮቻችን በከተማ ደረጃ ባሉት ቅርንጫፎች የማውጣቱ ስራ እስካሁን እየተከናወነ ነው። አሁን ግን በተለያየ ሁኔታ ተማሪዎች ሆነው በትምህርት ላይ ከሰኞ እስከ አርብ ስለሚሆኑ አሁን ይቺ ቅዳሜና እሁድ እረፍት ቀን ስለሆነች ይህን ታሳቢ በማድረግ በተለያየ ስራ ላይ ደግሞ ያሉ በተመሳሳይ ሁኔታ ይህንን ቀን በንቅናቄ ለማውጣት እየተደረገ ነው ያለው። ይሄ ንቅናቄ እንደምናውቀው አጠቃላይ የወረቀት ንክኪ የሆነን ነገር ነጻ ለማድረግ መንግስታችን የያዘውን አቋም እንደ ከተማ አስተዳደርም የምንደግፈው ስለሆነ በሁሉ ነገር ከወረቀት ንክኪ የሆነ ብሔራዊ መታወቂያ ማውጣት መቻል አለበት። ለዚህ ደግሞ ማውጣት እንደ መንግስት የማስተባበሩ ሚና መወጣት አለብን ነው። በደሴ ከተማ ከ250ሺ በላይ ነዋሪዎች የፋይዳ መታወቂያ መያዛቸውን የገለጹት አቶ ግርማ በሁሉም ክፍለ ከተሞች ማህበረሰቡ የዲጂታል መታወቂያ ባለቤት እንዲሆን በንቅናቄ ምዝገባ እየተካሄደ መሆኑንም አስረድተዋል። ህብረተሰቡ መንቃት አለበት ማለት ነው። አገልግሎት በሙሉ በዚህ ነው የሚሆነው። በቀጣይ ያንን ከመሆኑ በፊት ቀድሞ ሁሉን ነገር ሬዲ አድርጎ መያዝ መቻል አለበት። አሁን ፖስታ ለማውጣት ግዴታ ይሄ ናሽናል አይዲ ያስፈልጋል። ኤኒ የፓስፖርት ነገር አሁን ናሽናል አይዲ ያስፈልጋል። ባንክ ደብተር ለማውጣት አሁን ናሽናል አይዲ ያስፈልጋል ማለት ነው። በሁሉም አካባቢዎች በቀበሌው በሚወጣላቸው ፕሮግራም መሰረት ማውጣት ይችላሉ ማለት ነው። ሁለተኛው በሁሉም ባንኮች ደግሞ ያው አዲስ አካውንት ሲወጣ ብቻ ሳይሆን ማንኛውም ሰው ሄዶ ማውጣት ይችላል። በባንኮች ባሉበት አካባቢዎች ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ